ጤና ክብሯን ተመልካቾቻችን፣ ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ አያንቱ አመድ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። የሀረሪ ክልል መስተዳደር ምክር ቤት ካቢኔ የ2018 በጀት ዓመት ረቂቅ በጀት ከ 7 ነጥብ ሰባት ቢሊዮን ብር በላይ እንዲሆን ወሰነ። በጀቱ ከባለፈው ዓመት ጋር ሲነጻጸርም የ28 በመቶ ጭማሪ እንዳለው ነው የተገለጸው። ገዛህኛ ራጋ ተጨማሪ ያለው ይህ ሀረሪ ክልል መስተዳደር ምክር ቤት ካቢኔ የ2018 ዓ ም የክልሉን መንግስት ረቂቅ በጀት ከ7 ቢሊዮን 476 ሚሊዮን ብር በላይ እንዲሆነ ውሳኔ አስተላልፏል። ካቢኔው በክልሉ ገንዘብና ኢኮኖሚ ትብብር ቢሮ የቀረበለትን የ2018 የበጀት ዓመት ረቂቅ በጀት መርምሮ በማጽደቅ ለክልሉ ምክር ቤት መርቷል። በዚህ መሰረትም በክልል ደረጃ ከተያዘው በጀት 61 በመቶ ለካፒታል በጀት የተመደበ ሲሆን 37 በመቶ ደግሞ ለመደበኛ በጀት የሚውል ነው ተብሏል። የበጀቱ ምንጭም በዋናነት በክልሉ ከተለያዩ ገቢዎች የሚሰበሰብ ገቢ እንዲሁም ከፌዴራል መንግስት በፌዴሬሽን ምክር ቤት ቀመር ለክልሎች የሚሰጥ ድጎማና ከሌሎች ምንጮችም ታሳቢ መደረጉ ተገልጿል። በጀቱ ከባለፈው ዓመት ጋር ሲነጻጸር 28 በመቶ ጭማሪ እንዳለው ነው የተገለጸው። በዚህ ወቅትም የክልል ርዕሰ መስተዳደር አቶ ኦርዲን በድሪ እንደገለጹት በ2017 የበጀት ዓመት ተጀምሮ ያልተጠናቀቁ ፕሮጀክቶች እንዲጠናቀቁና ወደ ስራ እንዲገቡ የማድረግ ስራ ትኩረት ይሰጣል። የግብርና ልማት ስራዎችን ማጠናከርና ምርትና ምርታማነትን በማሳደግ የኑሮ ውድነትን ለማረጋጋት የሚያስችሉ ስራዎችን ታሳቢ ተደርጓል ብለዋል። በተለይም በገጠርና ከተማ የሕዝብን የመሰረተ ልማት ጥያቄ ሊመልሱ በሚችሉ ተግባራት ላይ ልዩ ትኩረት እንደሚሰጥ ነው ያመለከቱት። ለገጠር የኮሪደር ልማት ስራዎች ላይ ትኩረት ተሰጥቶ ይሰራል ብለዋል በጀቱ ቁጠባን መሰረት በማድረግ በተለይም የህዝቡን ህይወት በሚያሻሽሉና መሰረታዊ ጥያቄ በሚመልሱ መልኩ ጥቅም ላይ እንዲውል ለማስቻል አስፈላጊውን ክትትልና ቁጥጥር ይደረጋል ብለዋል። በድህነት ቅነሳ እንዲሁም ለዜጎች የስራ ዕድል ፈጠራ ማጎልበት ላይ ትኩረት በመስጠት ርብርብ እንደሚደረግም አመላክተዋል። መሶብ የአንድ ማዕከል አገልግሎት ስራ ለማስጀመር ልዩ ትኩረት እንደሚሰጥ ያመላከቱት እርሰ መስተዳድሩ በዚህ ለህብረተሰቡ ፈጣን ፍትሐዊ፣ ጥራት ያለው አገልግሎት እንዲያገኙ ያስችላል ብለዋል። በክልሉ ገቢን አሟጦ ከመሰብሰብ አንጻር በትኩረት መንቀሳቀስ ወሳኝ መሆኑን ጠቁመው ለዚህም የክልሉ ኢኮኖሚ በሚያመነጨው ልክ በታቀደው ልክ መሰብሰብ እንደሚገባ ተናግረዋል። ምክር ቤቱ በቀረበው የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብአቶችን በማከል ነው ወደ ክልሉ ምክር ቤት እንዲተላለፍ በሙሉ ድምፅ የወሰነው። የገጠር ኮሪደር ልማት ስራ የገጠርና ከተማ ትስስርን እንደሚያጠናክር የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኦመር ገለጹ። በሐረሪ ክልል የገጠር ኮሪደር ልማት ስራዎችን በተመለከተ በሶስቱ የገጠር ወረዳዎች ከተለያዩ የህብረተሰብ ክፍሎች ጋር ውይይት ተደርጓል። ትዕይንት ደባልቂ በዝርዝር ታቀርበዋለች። በሐረሪ ክልል የገጠር ኮሪደር ልማት ስራዎችን በተመለከተ በሶስቱም የገጠር ወረዳዎች ከተለያዩ የህብረተሰብ ክፍሎች ጋር ውይይት ተደርጓል። የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር የገጠር ኮሪደር ልማት ስራ የአርሶ አደሩን ህይወት ከመቀየር ባለፈ ለአርሶ አደሩ ምቹ ሁኔታን ይፈጥራል ሲሉ በድሬ ጠያራ ወረዳ በተካሄደው ውይይት መድረክ ላይ ገልጸዋል። እንደ ሐረሪ ክልል በ2018 በጀት ዓመት በገጠር ኮሪደር ልማት ስራ ላይ በትኩረት እንደሚሰራ ገልጸው በከተማ የተገኘውን ውጤት ወደ ገጠር ለማስፋት በስፋት ይሰራል ብለዋል። በተለይም የገጠር ኮሪደር ልማት የአርሶ አደሩ ኑሮ ለማሻሻልና መሰረተ ልማቶችን በማካተት ተጠቃሚነታቸውን ለማረጋገጥ እንደሚያግዝ ገልጸዋል። አርሶ አደሩ የተፈጥሮ ሃብቱን ተጠቅመው ኢኮኖሚውን እንዲያሳድግና የቤተሰቦቻቸውን ኑሮ ለማሻሻል የሚያስችል ስራ ይሰራልም ብለዋል። ኮሪደር ልማቱ በገጠርና በከተማ የኑሮ ሁኔታ መካከል ያለውን ልዩነት በማጥበብ ማህበራዊ ትስስርን ያጠናክራል ብለዋል። በውይይቱ በምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር የሚመራ የቴክኒክ ኮሚቴና የክልሉ ከፍተኛ አመራሮች ተሳትፈዋል። የክልሉ ምክር ቤት አፈ ጉባኤ ሱልጣን አብዱሰላም ሰላም በሶፊ ወረዳ በተደረገ ውይይት የገጠር ኮሪደር ልማት በርካታ የልማት መሰረተ ልማቶችን ያካተተ ሲሆን የግብርና፣ የትምህርት፣ የጤናና ሌሎች ክፍሎች የተቀናጀ ልማትን ያካትታል ብለዋል። የገጠር ኮሪደር ልማት ማስፋፊያ ስትራቴጂ በተመረጡ መንደሮች የሚተገበር ሲሆን በሂደት በሁሉም መንደሮች ልምዳቸውንና እውቀታቸውን ታሳቢ በማድረግ ተግባራዊ ይሆናል ብለዋል። በመድረኩ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አቶ ጌቱ ወየሳ እንደተናገሩት በአገር አቀፍ ደረጃ እየተተገበሩ ያሉት የኮሪደር ልማት ስራዎች የህብረተሰቡን የኑሮ ሁኔታ እየቀየሩ ነው ብለዋል። የገጠር ኮሪደር ልማት ፕሮጀክቱ ስራ በአርሶ አደሩ ኑሮ ላይ ያተኮረ ሲሆን በሶፊ፣ በድሬ ጠያራና ኤረር ወረዳ የተመረጡ መንደሮች ተግባራዊ ማድረግ መጀመሩን ተናግረዋል። በኤረር ወረዳ በተደረገው ውይይት በሀረሪ ክልል የብልጽግና ፓርቲ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን እንደተናገሩት የገጠር ኮሪደር ልማት ስራ የአርሶ አደሩን መኖሪያ አረንጓዴ ውብና ለኑሮ ምቹ ያደርጋል ብለዋል። በክልሉ በዘንድሮ የ12ተኛ ክፍል ፈተና የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት መደረጉን የሐረሪ ክልል ትምህርት ቢሮ አስታወቀ። በዚህም ፈተናው መስጠት የሚጀምረው በመጀመሪያው ዙር ሰኔ 23 2017 ዓ ም ሲሆን በሁለተኛው ዙር ሐምሌ 1 2017 ዓ ም መስጠት ይጀምራል ተብሏል። በተለይም ደስታ የተጨማሪ ያላት በሐረሪ ክልል በዘንድሮ የ12ተኛ ክፍል ፈተና ከባለፈው ዓመት የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት መደረጉን የክልሉ ትምህርት ቢሮ አስታውቋል። የቢሮ ኃላፊ አቶ ጌቱ ነገው እንደገለጹት ባለፈው ዓመት እንደ ሀገር ከአዲስ አበባ ቀጥሎ በሐረሪ ክልል የተመዘገበው ውጤት የተሻለ እንደነበር አስታውሰው በዚህም የተመዘገበውን ውጤት ዘንድሮም ከአምናው የተሻለ ውጤት ለማስመዝገብ ዘርፈ ብዙ ስራዎች ሲሰራ መቆየቱን ገልጸዋል። በተጨማሪም በዘንድሮ ዓመትም ውጤት ለማስመዝገብ ተማሪዎች ሰፊ ሰዓታቸውን ለትምህርታቸው እንዲሰጡ በማድረግ ረገድ ቢሮ ከማኔጅመንት አባላት እስከ ከፍተኛ ባለሙያዎች በመመደብ ተማሪዎችን የማብቃትና የመደገፍ ስራ መስራቱን ጠቁመዋል። ኃላፊው አክለውም በተለይም ከመደበኛ ትምህርት ጊዜ ባሻገር የማጠናከሪያ ትምህርት ሲሰጥ መቆየቱን የሞዴል ፈተናዎች በክልልና በአገር አቀፍ ደረጃ በተዘጋጀ ፈተናዎች በመስጠት እንዲሁም ሌሎች ተጨማሪ ድጋፎች ሲያደርጉ እንደነበርም ተናግረዋል። በዚህም ተማሪዎችም በስነ ልቦና የማዘጋጀት ስራ ሌላኛው ትኩረት ተሰቶት ሲሰራ የቆየ ተግባር መሆኑን አብራርተዋል። የቢሮ ኃላፊ አክለውም ሁሉም የዘንድሮ የ12ተኛ ክፍል ተፈታኝ ተማሪዎች ወደ ተመደቡበት ጣቢያዎች ከሰኔ 23 ጀምሮ መግባት እንደሚጀምሩ ጠቁመው ተማሪዎችም ያልተፈቀዱ ቁሳቁሶችን ይዞ ከመግባት እንዲቆጠቡ ጥሪ በማስተላለፍ መልካም እድል እንዲገጥማቸው ተመኝተዋል። የዘንድሮ የ12ተኛ ክፍል በክልሉ ፈተናውን ከሚወስዱ ተማሪዎች አጠቃላይ 2292 ሲሆን በተፈጥሮ ሳይንስ 1557፣ በማህበራዊ ሳይንስ 735 ሲሆን ከነዚህ መካከል ደግሞ 1116 ሴቶች ሲሆኑ፣ በስድስት የመፈተኛ ጣቢያዎች ፈተናዎች የሚሰጥ ሲሆን በኦንላይን የሚፈተኑ 1931፣ በወረቀት የሚፈተኑት ደግሞ 361 የሚሆኑት እንደ የሚወስዱ ይጠበቃል። በዚህም ፈተናውን መስጠት የሚጀመረው በመጀመሪያ ዙር ሰኔ 23 2017 ዓም ሲሆን በሁለተኛ ዙር ደግሞ ሐምሌ 1 2017 ዓም መሰጠት ይጀምራል። በሐረሪ ክልል በቅዳሜ ገበያ ያለ ህገወጥ ደላላ ግብይት እንዲካሄድ በትኩረት እየተሰራ እንደሚገኝ የክልሉ ንግድ ልማት ኤጀንሲ አስታወቀ። በዚህም አርሶ አደሩ የሚያመርተውን ምርት ቀጥታ ለሸማቹ በማድረስ ህገወጥ ደላሎችን ለመከላከል በተሰራው ስራ ውጤት የታየበት መሆኑ ተገልጿል። አብስራ አሰግድ ተጨማሪ አላት። መንግስት የኑሮ ውድነት ጫናን ለመቀነስ የተለያዩ አማራጮችን ተግባራዊ እያደረገ ያለ ሲሆን የቅዳሜ ገበያ አንዱ ነው። በሐረሪ ክልል ንግድ ልማት ኤጀንሲ አርሶአደሩ በሚያመርተው ምርት ቀጥታ ለሸማቹ በማቅረብ ረገድ ህገወጥ ደላሎች ለመከላከል በተሰራው ስራ አመርቂ ውጤት መታየቱን ገልጸዋል። ቅዳሜ ገበያ ሸማቹ ህብረተሰብ በቀጥታ ያለ ህገወጥ ደላላ ከአቅራቢው አርሶአደር ምርቶችን በተመጣጣኝ ዋጋ እንዲያገኝ በሚደረገው ጥረት አመርቂ ውጤት እየታየ መሆኑን የሐረሪ ክልል ንግድ ልማት ኤጀንሲ አስታውቋል። በሐረሪ ክልል ንግድ ልማት ኤጀንሲ የቁጥጥርና ክትትል ዳይሬክቶሬት ዳይሬክተር የሆኑት አቶ ሚሊዮን ጽጌ እንደገለጹት የቅዳሜና እሁድ ገበያ የሚጀምረው አርብ መሆኑን በመግለጽ ያሉ ምርቶችን ያለ ህገወጥ ደላላ ጣልቃ ገብነት ለህብረተሰቡ በተመጣጣኝ ዋጋ የማቅረብ ስራ እየተሰራ መሆኑን አክለዋል። ቅዳሜ ገበያ ላይ የዋጋ መለጠፍ ስራዎች በየጊዜው ይከናወናሉ ያሉት አቶ ሚሊዮን፣ ቀድሞ ደከር ያለውን የዋጋ ዝርዝር በማጥናት ከዛ ዋጋ ባነሰ የአቅርቦት ስራ እየተሰራ መሆኑን ተናግረዋል። አንዳንድ ስግብግብ የሆኑ ህገወጥ ደላሎች ገበያ ቦታውን ለመበጥበጥ ለመንቀሳቀስ እንዳይሞክሩ በቦታው ላይ ደንብ ማስከበሮች በቋሚነት እየሰሩ መሆኑን በመግለጽ በቢሮው የቁጥጥር ሰራተኞች ቦታው ላይ የቁጥጥርና የክትትል ስራ እየሰሩ መሆኑንም ተናግረዋል። ገበያው ላይ ዋጋ ምን ይመስላል ነው። የሽንኩርት የቲማንቲም የድንች ዋጋ ይጠናል። ደከር ጋር ካለው ጋር ማለት ነው። ከዛ ጋር ካለው ተነስተን ዋጋ ነው የምናወጣው ማለት ነው። ዋጋ አውጥተን ያንን ዋጋ እንለጥፋለን። ያንን ዋጋ ስንለጥፍ ከኛ ጋር የሚሰሩ ደንብ ማስከበሮች አሉ። ያንን ዋጋ ያስከብራሉ። ከመሀል ደላሎችን እንዳይገቡ የኛም ተቆጣጣሪዎች እዛ ቦታ ይቆማሉ፣ ደንብ ማስከበርም አለ። በዚህ ልክ እንቆጣጠራቸዋለን። እኛም እዛ የሚጠቁሙን አሉ፣ ከሌደላላ ምናምን ብለው የሚጠቁሙን አሉ። በዛ በሚጠቁሙን መሰረት እኛም እርምጃ እንወስዳለን፣ ከዛ እንዲወጡ እናደርጋለን። በቅዳሜ ገበያ የሚቀርቡ ምርቶች ለህብረተሰቡ እንዲዳረስ በማሰብ አምስት ኪሎ እንዲሸጥ አቅጣጫ የተቀመጠ መሆኑን የገለጹት ኃላፊው እየተመላለሱ በሚገዙ ሸማቾች ላይ ደንብ በማስከበር ጽሕፈት ቤት እና አካባቢው ላይ በተመደቡ ፖሊስ ጋር በመሆን የቁጥጥር ስራ እየተሰራ ነው ብለዋል። አቶ ሚሊዮን አክለውም አንዱ የኑሮ ውድነት ጫናን እያመጣ ያለው ከህገ ወጥ ደላላው በተጨማሪ ህብረተሰቡ ከሚያስፈልገው በላይ ለመሸመት ገበያው ላይ እጥረት እንዲፈጠር በሚያደርገው ነው ብለዋል። ለምሳሌ እንዲዳረስ አምስት አምስት ኪሎ ብለን የምንሸጥበት ጊዜ የምናሸጥበት ጊዜ አለ። አምስት ኪሎ እየዘረገፉ አሁንም የሚመጡ የሚመላለሱ አሉ እና እነዚህን ከደንብ ማስከበርና እዛ አካባቢ ከተመደቡ የፖሊስ አባላት ጋር የክትትልና የቁጥጥር ስራ ነው የምንሰራው ማለት ነው። በዋናነት ምንድን ነው አሁን ብዙ ጊዜ ይሄ ኑሮ ውድነትን የሚያባብሰው አንዱ ራሱ አንድ ፋክተር ሸማቹም ነው። ከሚያስፈልገው መጠን በላይ መግዛት ራሱ አንዱ የዋጋ ጭማሪን የሚያስከትል ነው እጥረትም የሚፈጥር ነው እና ከአቅም በላይ የመግዛት ነገር ስላለ ይሄ ነገር ይሄ ባህላችን ደግሞ ወደ ቁጠባ መለወጥ ያለበት ሁኔታ ስላለ እንደዚህ አይነት ነገሮች ላልተፈለገ ዋጋ ጭማሪና ለምርት እጥረት የሚያጋልጡ ናቸው። ከደላላ በተጨማሪ ማለት ነው እኛ ያጋጥሙናል። ሁሌ ደላሎች አሉ፣ ጠብቀው ነው እዛ ቦታ የሚወርደውን። እኛ በዚህ ዋጋ እኛ የለጠፍነ ዋጋ አለ፣ ይሄን ያልጨምረን እንሸጥ ላቸዋለን የሚሉ አሉ። ከዛም ሲመጡ ከአካባቢያቸው ከሚገኙ ወረዳ ግብርና ሰራተኛ ጋር ስለሚመጡ ቀጥታ እኛም እዛ ስላለን በእንደዚህ አይነት የክትትልና የቁጥጥር ስራዎችን እንሰራለን። በተለያዩ ጊዜያት ሊፈጠሩ ከሚችሉ ችግሮች ለመፍታት ቢሮ ከባለድርሻ አካላት ጋር በመሆን እየሰራ መሆኑንም ተናግረዋል። የኮሪደር ልማቱ ሕይወታችንን ቀይሮታል ሲሉ በሀረር ከተማ የሚገኙ ፎቶ አንሺዎች ተናገሩ። በቀጣይ ተደራጅተው በቅንጅት ለመስራት ዝግጁ መሆናቸውን አስታውቀዋል። ፍቃዱ በላይ በዝርዝር ያቀርበዋል። የኮሪደር ልማቱ ህይወታችንን ቀይሮታል ሲሉ ባህር ዳር ከተማ የሚገኙ ፎቶ አንሺዎች ተናግረዋል። ባለሙያዎቹ እንደሚሉት በፎቶ አንሺነት ሙያ ስራ ከጀመሩ ወዲህ የግል ህይወታቸው በተሻለ መልኩ መቀየሩን ያነሳሉ። ለፎቶ ማንሳት ስራው በከተማው የተስፋፋ የመጣው የኮሪደር ልማት ስራ ከፍተኛ አስተዋጽኦ እንዳለውም ነው የተናገሩት። መጀመሪያም ራስ መኮንን ነበር የምሰራው። ከራስ መኮንን ነው ወደዚህ የመጣሁት። ኮሪደር ልማት ያመጣ ለይለ ትሩፋት ነውና እና ልጆች ማስተዳደርበትና የምሰራበት ቦታ ነው ይሄ ቦታ። በይበልጥ ደግሞ ይሄ ኮሪደር ልማት ከተሰራ በኋላ የተሻለ ነገር፣ የተሻለ ገቢም፣ የተሻለ ስራ፣ የተሻለ ቦታ ላይም እያገኘንበት ነው። በጣም አሪፍ ነው። እስካሁን ያለው ሂደት ይሄ ነው። አሁን የተሻ የተሻለ የመጣው ስራ ከዛ ነበር ቦታ። ይሄ በጣም አምሮባል። በዚህ ነው ትንሽ ይህ ካሜራ መቀየር ነው። እግዚአብሔር ይመስገን አሁን ይሻላል ብለን እናስባለን። የኮሪደር ልማቱ መፈጠር ለኛ በጣም ሰፊ እንቅስቃሴ፣ ጥሩ እንቅስቃሴ ነው የፈጠረልን እና በተለይ ደግሞ ይሄ ኑር ፕላዛ የተባለው ቦታ ከተሰራ ጀምሮ በእውነት ነው ምን በጣም ጥሩ የስራ እድል ነው የፈጠረልን ራሳቸውንና ቤተሰባቸውን በዚህ ሙያ እንደሚያስተዳድሩ የሚያነሱት ባለሙያዎቹ አካባቢው በኮሪደር ልማት ስራው ምክንያት ለእይታ ምቹ በመሆኑ በየቀኑ ብዙ ፎቶችን በማንሳት ጥሩ ገቢ እያገኘን ነው ሲሉም አክለዋል። ኮሪደር ልማት በሚቀጥለውም አባድር ፕላዛ ሁለተኛው እየተሰራ ስለሆነ አሁንም እሱ ጥሩ ነገር ያመጣለናል ብለን እንገምታለን። አርጌሳ የሚመጣለ ከድሬዳዋ የሚመጣለ ከኦሮሚያ ጎራባሽ ወረዳዎች የሚመጡ አሉ። በጣም ደስ ብሏቸው ኮሜንት ሰጥተው የሚሄዱም ሰዎች አሉ እና ለዛ ለዛ ደስ ይላል። ቤተሰብ አለኝ የአንድ ልጅ አባት ነኝ ሁለተኛም እየመጣ ነው እነሱንም ማስዳድረው እዚህ በምሰራበት ምክንያት ነው አዎ ቤተሰቤን ያሁን በዚሁ ነው እንግዲህ 15 16 አመቴ ነው እዛ ሀገር እንደመጣው በዚሁ ስራ ነው እንትን እያልኩ ያለው የክልሉ ፕሬዚዳንት አቶ ኦርዲ በድሪ በጣም ጎበዝ ሰው ናቸው ታታሪ ሰው ናቸው ይህን ሁሉ በከተማው በዚህ ክልል ላይ ማድረጋቸው ለኛም ሆነ ለሌላው ህብረተሰብ ጥሩ የስራ እድል ነው እየተፈጠረ ያለው የኮሪደር መሰረተ ልማቶችን እየጠበቅን ፎቶ በማንሳት ተጠቅመናል ያሉት ባለሙያዎቹ በቀጣይ በማህበር ተደራጅተን የሚጠበቅብንን ሀገራዊ ኃላፊነት ለመወጣት ዝግጁ ነንም ብለዋል። ግን ምንድን ነው ሀሳባችን ወደፊት ክልሉ በዚህ ሁኔታ ያለውን ነገር ያው የእኛንም ሁኔታ አይቶ በማህበር ተደራጅተን የሆነ ቦታ አንድ ነገር ከፍቶልን አንድ ነገር እኛም ህብረተሰቡንም እያገለገልን መንግስትም ባወጀው አዋጅ መሰረት የሚጠበቅብን ነገር እያደረግን አንድ ተደራጅተን አንድ ቦታ ተሰጥተን ብንሰራ ደስ ይለናል። በቀጣይ እኛ መንግስት ካቀረበልን እኛ መደራጀትም እንፈልጋለን። ያደራጀን አካልም ካለን እንቀበላለን። ያ ነው እንጂ እኛ በጣም መንግስትን የሚደግፍ ሞራል ነው ያለን። መንግስት በጣም እየሰራ ነው፣ በአሁኑ ሰዓት ጥሩ ደረጃ ላይ ያለው በዚሁ ይቀጥል ነው የምንለው ነገራ። እኛ ደግሞ ምንድን ነው እዚህ ጋር የምንሰራ ልጆች አለን። በማህበርም እንደ አልታቀፍንም እንደ ማህበር እየሞከርን ነው። ህጋዊ በማድረግ አንጻር ክልሉም ሆነ የሚገባው አካል ህጋዊ አድርጎን እኛም የተሻለ ነገር ለመንግስት መስጠት ያለብን ነገር መስጠት አለብን። ማድረግ ያለብን ነው ማድረግ ደግሞ እኛም ዝግጁ ነን። ግን ምንድነው ከዛ በፊት ህጋዊነትና ወይ እውቅና እንዲሰጠን እንጠይቃለን። ለስራው ስኬታማነትም የክልሉ መንግስት አስፈላጊውን ድጋፍ በማድረግና በማደራጀት ተገቢውን እውቅና እንዲሰጠን ሲሉም ጠይቀዋል። ክቡራን ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የሀሳብ ልዩነቶችን በንግግርና በምክክር የመፍታት ባህልን ለማዳበር የሃይማኖት ተቋማት ሚና ከፍተኛ ነው አሉ የሀገራዊ ምክክር ኮሚሽን ኮሚሽነር ሙሐመድ ድሪር። በሌላ ዜና ሰላምን ለማጽናት የሀገር ሽማግሌዎች ባህላዊ የሰላም እሴቶችን ለትውልድ ማስተላለፍ ላይ ትኩረት አድርገው ሊሰሩ እንደሚገባ የሰላም ሚኒስትር መሐመድ እድሪስ ተናገሩ እነዚህንና መሰል አገር አቀፍ ዘገባዎችን ገዛኸኝ አራጌ በተከታይነት ያቀርበዋል የሀሳብ ልዩነቶችን በንግግር በምክክር የመፍታት ባህልን ለማዳበር የሃይማኖት ተቋማት ሚና ከፍተኛ ነው አሉ የሀገራዊ ምክክር ኮሚሽን ኮሚሽነር መሐመድ ድሪር። በሀገራዊ ምክክር ኮሚሽን አዘጋጅነት ስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል መሪ ሐሳብ የውይይት መድረክ ተካሂዷል። በመድረኩ ኮሚሽነር መሐመድ ድሪር እንደገለጹት የኢትዮጵያ ሃይማኖት ተቋማት ሰብአዊነትን፣ መከባበርን፣ ፍቅርና መተሳሰብን በማስተማር የሀገር አንድነትን በጽኑ አቁመዋል። የሃይማኖት ተቋማት በሀገር መንግስት ግንባታ ላይ የነበራቸው ሚና ከፍተኛ መሆኑን ነው ያነሱት። የሃይማኖት ተቋማት ጊዜና ትኩረታቸውን በመስጠት ለሀገራዊ ምክክር ኮሚሽን ሊመከርባቸው ይገባል ያሉትን አጀንዳ በመስጠት ታሪክ የማይሽረው ገድል መፈጸማቸውንም ጨምረው ገልጸዋል። የግጭት አዙሪትን በማስቀረትና የሀሳብ ልዩነትን በንግግር በምክክር የመፍታት ባህልን ለማዳበር የሃይማኖት ተቋማት ሚና ከፍተኛ መሆኑን ገልጸው ተቋማቱ የቤት ስራቸውን በአግባቡ በመወጣት ለጠንካራ ሀገረ ግንባታ በይበልጥ መስራት እንደሚጠበቅባቸው አስገንዝበዋል። ሰላምን ለማጽናት የሀገር ሽማግሌዎች ባህላዊ የሰላም እሴቶችን ለትውልድ ማስተላለፍ ላይ ትኩረት አድርገው ሊሰሩ እንደሚገባ የሰላም ሚኒስትር መሐመድ እድሪስ ተናገሩ። ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የመጨረሻ ቀን የምክክር መድረክ በአፍሪካ የአመራር ልዕቀት ማዕከል ተካሂዷል። ኢትዮጵያ በርካታ የከበረና የዳበረ ባህላዊ የሰላም ሀብቶች ያሏት ሀገር መሆኗን ነው በመድረኩ የተጠቀሰው። ሚኒስትሩ የሀገር ግሌዎችን ጨምሮ ሰላም ላይ የሚሰሩ አካላትን ከፖለቲካ ውግንና ነጻ ሆነው የሰላም ስራዎቻቸውን መስራት አለባቸው ብለዋል። የጋራ ትርክትን ለመገንባት የሀገር ሽማግሌዎች ከፍተኛ በርክቶ አላቸው ያሉት ሚኒስትሩ ጠቃሚ የሰላም ባህላዊ እሴቶችን ለትውልድ ማስተላለፍ ያስፈልጋል ብለዋል። ኢትዮጵያ በቆይታ ጊዜዋና በረጅም መሰባሰብ የተሻለ አቅም ያላትን ሶስተኛዋን የመሬት ምልከታ ሳተላይት እያለማች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ እንዳሉት ኢንስቲትዩት የተለያዩ የሳተላይት መረጃዎችን በማደራጀትና በመተንተን ለሀገር ጥቅም እንዲውሉ እየሰራ ይገኛል። በዚህ መሰረት ሁለት ሳተላይቶችን በተቀመጠላቸው ጊዜ የተሰጣቸውን ተልዕኮ ማሳካታቸውን ነው ዋና ዳይሬክተሩ የገለጹት ከሳተላይቶቹ የተገኙ መረጃዎች ለግብርና፣ ለቱሪዝም፣ ለመሬት አስተዳደር፣ ለተፈጥሮ ሀብት፣ ለአደጋ ስጋት ቅነሳና ለሌሎች ስራዎችን በግብዓትነት መዋላቸውን አመላክተዋል። ተቋማትም የወሰዷቸውን መረጃዎች ጥናትና ምርምርን ጨምሮ ለተለያዩ ስራዎች እየተጠቀሙበት እንደሚገኝ ጨምረው ገልጸዋል። ሶስተኛው የመሬት ምልከታ ሳተላይት 12 እስከ 18 ወራት ባለ ጊዜ ውስጥ ለማምጠቅ ዝግጅት እየተደረገ መሆኑን ዋና ዳይሬክተሩ አስታውቀዋል። የሳተላይት ቁጥር መጨመር የመረጃ ግኝትና ወቅታዊነትም ጭምር እያደገ እንደሚሄድ አክለዋል። በኦሮሚያ ክልል በዘንድሮ የክረምት ወራት የበጎ ፍቃድ አገልግሎት ከ9 ሚሊዮን በላይ በጎ ፈቃደኞች እንደሚሰማሩ የክልሉ ወጣቶችና ስፖርት ቢሮ አስታወቀ። በቢሮ የበጎ ፍቃድ አስተባባሪ አሚኖ አማን እንደገለጹት በክረምቱ 93 ሚሊዮን በጎ ፈቃደኞችን በማሰማራት ከ33 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርጉ የበጎ ፍቃድ አገልግሎት ይከናወናሉ ብለዋል። በክረምቱ ወራት ችግኝ ተከላ፣ ማዕድ ማጋራት፣ የጤና አገልግሎት፣ የማጠናከሪያ ትምህርት፣ የአቅመደካማ ዜጎች ቤት እድሳትና ጥገናን ጨምሮ በ14 ዘርፎች የበጎ ፍቃድ አገልግሎቶች እንደሚከናወኑ ጠቅሰዋል። በሚከናወኑት የበጎ ፍቃድ አገልግሎቶች 19 ቢሊዮን ብር በላይ ወጪ ለማስቀረት መታሰቡን አስረድተዋል። በክልሉ ባለፈው ዓመት በተመሳሳይ ወቅት በተከናወነው የበጎ ፍቃድ አገልግሎት ተግባራት ከ8 ሚሊዮን በላይ በጎ ፍቃደኞችን በማሰማራት ከ14 ቢሊዮን ብር በላይ ወጪ ማዳን መቻሉን ከቢሮ የተገኘ መረጃ ያሳያል። ክቡራን ተመልካቾቻችን፣ ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።